ይህንን አስቢው። መጀመሪያ ላይ ሱ ሁሉንም ትክክለኛ ነገሮች ይናገራል፣ ነገር ግን ወደ እውነተኛ ክፍት መሆን ሲመጣ ዝግ ይሆናል። ንግግሩም ጥልቀት የሌለው ያደርገዋል። ስሜት የርዕሰ ጉዳዮችን ያስወግዳል እና ቁርጠኛ የመሆን ሀሳብ የስር ቅጣት እንደሆነ ያስመስላል። አንድ ደቂቃ ሙቅ ያለና የሚማርክ ነው፣ በቀጣይ ከበረዶ ገንዳ የበለጠ ቀዝቃዛ ነው። ይህ የምታቂውን የገጠመሽን ይመስላል። በስሜታዊነት የማይገኝ ከሚመስል ሰው ጋር እየተገናኘች ነው እና በጣም ከባዱ ክፍል ይሄ ነው። እሱ የበለጠ ቀዝቃዛ እየሆነ በሄደ ቁጥር ሴቶች ሙቀታቸው ግድግዳውን እንደሚያቀልጥ ተስፋ በማድረግ የበለጠ ያሳድዳሉ። ነገር ግን ይሄ ከሚሰራው ፍጹም ተቃራኒ መሆኑን ብነግርሽስ? ቀዝቃዛ ወንዶችን ወደ ታማኝ ፍቅረኛ የመቀየር ዋናው ሚስጥር የበለጠ ታጋሽ ስለመሆን ወይም እሱን አጥብቆ ስለመውለድ አይደለም። ይህ ከመጀመሪያውኑ ወንዶች መቀራረብን እንዲቃወሙ ራሳቸውን እንዲያገዱ የሚያደርጋቸውን ስለ ስነ ልቦና ስለመረዳትና ከዚያም ጣትሽን ሳታነሺ የእሱን መከላከያ ግድግዳውን እንዲፈርስ ታሪኩን ስለመገልበጥ ነው። ይህ ስለማታለል ሳይሆን ስለ ስነ ልቦና ነው። ስለ ትስስር ጽንሰ ሐሳብ ስለ ወንድነት መገለጫና ወንዶች ግንኙነትን ለማስኬድ ስለተሳሰሩበት መንገድ ነው አብዛኞቹ ሴቶች ቀዝቃዛነትን እንደ ወድቅ የመደረግ በማድረግ አሳስቶ ይረዳሉ ነገር ግን ሁኔታው የአንድ ወንድ ስሜት የርቀት ብዙውን ጊዜ ስለ አንቺ ከሚናገረው የበለጠ ስለ እሱ ይናገራል በዚህ ቪዲዮ አንድን ወንድ ከስሜታዊ አለመገኘት ወደ ጥልቅ ታማኝነትና ቁርጠኝነት የሚያሻግሩትን አስር የስነ ልቦና ስልቶችን በዝርዝር እንመለከታለን አንድ ወንድ አንቺን በክንዱ ርቀት ላይ ከማቆየት ይልቅ እንዴት የእውነት እንዲመርጥሽ ማድረግ እንደምትችይ አስበሽ የምታውቂ ከሆነ፣ እስከ መጨረሻው በትኩረት ተከታተይኝ። ስልት አንድ ሙቀትን ማሳደድ አቁሚ። አንድ ወንድ ቀዝቃዛ ሲሆን አብዛኞቹ ሴቶች ጥረታቸውን በጥፍ ይጨምራሉ። የበለጠ ቴክስት ይልካሉ፣ የበለጠ ያሞግሳሉ፣ የማያቋርጥ ማረጋገጫ ያቀርባሉ። ችግሩ የአሱን ኢንቨስት ማድረግ እንደማያስፈልገው ብቻ ያሳምነዋል። ያለምንም መልሶ የመስጠት ኃላፊነት ሁሉንም የፍቅርሽን ጥቅሞች ያገኛል። ይሄ ነው ሰዎች ጥረው ወይም ሰርቶ ያላገኙትን ዋጋ አይሰጡትም። ስሜቴ ክብደቱን የምትሸከም አንቺ ስትሆኚ እሱ በጭራሽ መነሳሳት አይኖርበትም። ሙቀትን ከማሳደድ ይልቅ የሱን እርምጃውን፣ ፍጥነቱን አንጸባርቂ። ወደኋላ የሚል ከሆነ በጠንካራ ሁኔታ ወደፊት አትደገፊ። ቦታ ፍጠሪ። ይሄ ክፍተቱን እንዲያስተውል ያስገድደዋል እና የሚያስብ ከሆነ ክፍተቱን ይዘጋዋል። ስልት ሁለት የሱን ተከላካይ ወይም ጠባቂ ደመ ነፍስ ከስቅሹ ቀዝቃዛ ወንዶች ብዙን ጊዜ ልብ ሌላቸው አይደሉም የተጠበቁ ናቸው። የደካማነት ስሜት እንዲሰማቸው ስለሚያደርግ ተጋላጭነትን ይፈራሉ። ነገር ግን የእሱን ተከላካይ ወይም ጠባቂ ደመነፍስ በማሳተፍ ይህን መቀየር ትችላለሽ። አንድ ነገር ችግረኛ በሆነ መንገድ ሳይሆን እምነትን በሚያሳይ መንገድ ስታካፊ የአንድ ኖድ ለሱ አስፈላጊና ትርጉም ያለውን ነገር የመጠበቅ ተነሳሽነትን ትቀሰቅሻለሽ። ይህ ማለት አእምሮን የሚረብሽ አስደንጋጭ ነገር መዘርገፍ ወይም እርዳታን መለመን አይደለም። ይህ ሰው መሆንሽን እንዲያይና ያንን ቦታ እንዲይዝ እሱ እንደመረጥሽ እንዲያስተውል ማድረግ ነው። ለምሳሌ ከባድ ቀን ነበር ያሳለፍኩት ግን ከአንተ ጋር ሳወራ የበለጠ የመረጋጋት ስሜት ይሰማኛል ይህ አንድ አርፍተ ነገር የማብራዊ ማጥፊውን ቁልፍ ይለውጠዋል ለምን ምክንያቱም ይህ እሱን ደህንነቱ እንደተጠበቀ ቦታ አድርጎ ያስቀምጠዋል ይህም እሱን በስውር በመሳብ ያቀርበዋል ቀዝቃዛ ወንዶች በጫና ወይም በግፊት አይሞቁ ጥንካሬያቸውን በሚያረጋግጥ መንገድ አስፈላጊ እንደሆኑ ሲሰማቸው ይሞቃሉ ስልት ሶስት እጥረት ዋጋን ይፈጥራል አብዛኞቹ ሴቶች በጭራሽ የማያውቁት ነገር ይሄ ነው ወንዶች ትኩረትሽ በብዛት የማይገኝ ብርቅ እንደሆነ ሲሰማቸው በፍጥነት ይቀጣጠላሉ፣ ይተሳሰራሉ። ሁልጊዜ የምትገኝ ከሆንሽ አእምሮ አንቺን እንደ አስተማማኝ አቅርቦት አድርጎ ይመደባል። ነገር ግን ጊዜሽ፣ ጉልበትሽና ስሜት የመገኘትሽ በውሸት ወይም ጨዋታዎችን በመጫወት ሳይሆን በራስሽ ላይ የእውነት ኢንቨስት በማድረግ የተገደበ ሲሆን፣ እሱ ልዩነቱ ይሰማዋል። እጥረት ዋጋን ይፈጥራል። ግማሽ ጥረት ለሚሰጥሽ ወንድ ህይወትሽን መለወጥ አቁሚ። የራስሽ ፍላጎቶች፣ ቅድሚያ የምትሰጫቸው ነገሮችና ገደቦች እንዳለሽ ያሳዩ። ያልተገደበ መዳረሻ እንደሌለው ሲያውቅ መገኘትሽን ከመብት ጋር ሳይሆን ከልዩ ጥቅም ጋር ማያያዝ ይጀምራል። ይህ ቅዝቃዜ የማወጉጉት የሚሆንበት የለውጥ መነሻ ነጥብ ነው። እሷን ባጣትስ እኔ እንደ ቀላል ነገር የመወስዱን ታማኝነት ሌላ ሰው ቢያገኘውስ ብሎ ማሰብ መገረም ይጀምራል። ስልት አራት ስሜታዊ ማስተሳሰሪያዎችን ተጠቀሚ። ቀዝቃዛ ወንዶች ብዙም ስሜትን ያሳድዱ ስራ ተጠለትን ወይም የተስተካከለ ተደጋጋሚ ሂደትን ያሳድዳሉ። ለዚህም ነው በአእምሮ ውስጥ አንቺን ከምቾት፣ ከደስታና ከሰላም ጋር የሚያገናኙ ስሜት የማስተሳሰሮችን መጠቀም የሚያስፈልግሽ። መከላከያ ጋሻው እስኪ ወርቅ ከሱ ጋር ሳቂ። አሁን ታውጣም እንዲኖረው እና ከመልካም ቃና ጋር እንዲቀር የሚያደርጉ ልምዶችን፣ ተሞክሮችን አካፊ። በውስጥ ቀልዶች፣ በልዩ አመለካከቶች ወይም በጋራ እምነቶች፣ በስውር መንገዶች የማትረሳው ስለነበረ ይሄ ነው። አንቺን ሲያስብ በአእምሮ ወደ እነዚያ ማስተሳሰሮች ይመለሳል። በክንዶቹ ርቀት ሊያቆይሽ ቢሞክርም እንኳን ውስጥ አይሊናው ጥሩ ስሜት እንዲሰማኝ ታደርገኛለች በማለት ያስታውሳል። ያ ትስስር ብቻውን ይህ ወዴት እየሄደ ነው ከሚል ማንኛውም ንግግር የበለጠ ቀዝቃዛ ግንቦችን በፍጥነት ያቀልጣል። ስልት አምስት የመሄድና የመምጣትን ተለዋዋጭነት ተቆጣጣሪ። ቀዝቃዛው እንድን ያለማቋረጥ ትኩረት እንዲያደርግና እንዲያሳድር ለማድረግ ፈጣኑ መንገድ ማወቅ ትፈልጋለሽ? ተገማች መሆን አቁሚ። ሁልጊዜ እዚያው ስትሆኝ፣ ሁልጊዜ የጽሑፍ መልእክት ስትልኪ፣ ሁልጊዜ በስሜት ስትገኝ እሱ በርቀቱ ዘና ይላል። ነገር ግን ሙቀትን መለስ ከማለት ጋር ስታዋጅ ወደፊት ስትደገፊ፣ እና ከዚያም ወደ ኋላ መለስ ስትይ አእምሮ አንቺን ሊከፋፍልሽ ወይም አንድ ቦታ ሊመደብሽ አይችልም። እና አእምሮ ሊመደበ ያልቻለውን ነገር አጥብቀው ይዘዋል፣ ይጠመድበታል። ይህ ማለት ሙቅና ቀዝቃዛ የሞን ጨዋታዎችን መጫወት አይደለም። ይህ ግንኙነት ለመፍጠር የሚበቃ ያህል መስጠትና እሱ የበለጠ እንደሚፈልግ እንዲገነዝብ መለስ ማለት ነው። ያ መጠመድ ፍላጎትን ይገነባል፣ እና ፍላጎት ቀዝቃዛነትን ወደ ሰለሷ ማሰማቁም አልቻልኩም የሚለውጠው ነገር ነው ስልት ስድስት ኢንቨስት ከማድረግሽ በፊት ቀዝቃዛነቱን ፈትሽ ሁሉም ቀዝቃዛ ወንዶች ጥረትና ጉልበትሽ አይገባቸው አንዳንዶቹ ባለፉ ቁስሎች ምክንያት የታጠሩ የተጠበቁ ናቸው እና አንዳንዶቹ በቀላሉ ምንም ግድ ስለሌላቸው ቀዝቃዛዎች ናቸው ያንቺ ስራ እያንዳንዱን የበረዶ ግግር ማቅለጥ አይደለም የእሱ ግድግዳዎች ራስን መጠበቂያ ወይም ቋሚ መሆናቸውን መፈተሽ ነው እንዴት እንደሆነ እንመልከት ትኩረትሽን ወደ ኋላ መለስ አድርጊ እሱን አስተውሎ ይነሳሳል ወይስ ሙሉ በሙሉ ይጠፋል ተጋላጭ የሆነ ነገር አካፊ እሱን ያከብረዋል ወይስ ያጠፈዋል እንዲመራ እድል አቅርቢለት ወደ እሱ ይነሳሳል ወይስ ኃላፊነትን ያስወግዳል? መሞቅ የሚችሉ ቀዝቃዛ ወንዶች በእነዚህ ጊዜያት ይገለጣሉ። ነገር ግን እሱ ምንም ጥረት አለማድረግን ከመረጠ ያ እንቆቅልሽ አይደለም፣ ቀይ ካርድ ነው። እና ታማኝነትን ለማሸነፍ በጣም ምርጡ መንገድ የማይገባቸውን ወንዶች መራቅ ነው። ስልት ሰባት ታማኝነት የእሱ ሀሳብና ፍላጎት እንደሆነ እንዲያስብ ፍቀጂ። ስነ ልቦናዊ ለውጡ ይሄ ነው። ወንዶች ቁርጠኝነትን የሚቃወሙት በእነሱ ላይ በግዳጅ እንደሆነ ሲሰማቸው ነው ነገር ግን በራሳቸው ታማኝነት እንደመረጡ ሲያምኑ ባላቸው ነገር ሁሉ ይጠብቁታል። ስለዚህ እንዴት ታሪኩን መገልበጥ ትችላለሽ? ቁርጠኝነትን ከማዘዝ ወይም ከመጠየቅ ይልቅ ፍላጎቱን ቀስቅሹ፣ አነሳሹ። የበለጠ ማግኘት የሚፈልጉ ልምዶች ተሞክሮችን ፍጠሪ። በገደቦች ላይ ወጥነት ያለሽ ጽኑ ሁኝ። ታማኝነት ላንቺ ከሰላም ከደስታና ከመረጋጋት ጋር እኩል እንደሆነ በድርጊትሽ አሳየው። አእምሮ ከአንቺ ጋር ብቻ የምወሰንን ሀሳብ ከጫና ጋር ሳይሆን ከሽልማት ጋር ማገናኘት ይጀምራል እና እንዴት ታማኝነትን መምረጡ ህይወቱን እንደሚያስወብ እንደሚያሳድግ ከተሰማ በጠንካራ ሁኔታ ቁርጠኛ ይሆናል አንቺ ስለጠየቅሹ ስላዘዝሹ ወይም ስለለመሹ ሰው ያገኘውን ማጣት ስለማይፈልግ ስልት ስምንት ራስን ማክበር የመጨረሻው መስህብ ነው እዚህ ጋር ነው ሴቶች አጥፊ የሆነውን ስህተት የሚሰሩት ለእሱ ፍርፋሪ ትኩረት የራሳቸውን ክብር መስዋዕት ማድረግ ርቀቱን የተቀላቀሉ ምልክቶችን ሰበቦችን ማስተባበያ እና መሸፈኛ ምክንያት ያደርጋሉ ነገር ግን እውነታዊ ነው አንድን ቀዝቃዛ ወንድ ለራስሽ ያለሽ ክብር ከእሱ ጋር ካለሽ ትስስር እንደሚበልጥ ከመገንዘብ በላይ በፍጥነት እንዲራመድ እንዲነሳሳ የሚያደርገው ነገር የለም። ለአነስተኛ ጥረት ቴክስቶች ወዲያውኑ ምላሽ አትስጭ። ከእሱ ድንገተኛ ለመገናኘት መቻል ጋር ለመቅጠብ እቅዶችሽን አትሰርጅ። ሰላምን ለማስጠበቅ ብቻ አለመከበርን አትፍቀጅ። ራስን ማክበር እጅግ በጣም ማራኪና ሳቢ ነው። የአንቺን ደረጃና መስፈርት ካላሟላ ትቶ መሄድ እንደማትፈሪ ይጠቁማል። እናም ያኔ ነው ቀዝቃዛ ወንድ አንቺን ማግኘት ከፈለገ ታማኝነት አማራጭ ሳይሆን አስፈላጊ እንደሆነ የሚገነዘበው። ስልት ዘጠኝ የሚያጣውን ሳይሆን የሚያገኘውን አሳየው አብዛኞቹ ሴቶች በማስፈራራት ወንዶችን ለማነሳሳት ይሞክራሉ እንዲህ ካልሆንክ እሄዳለሁ ይህንን ካላደረግክ እተዋለሁ በማለት ነገር ግን ችግሩ የታማኝነትን እንደ ቅጣት ያቀፈ ነው ወንዶች በመጨረሻ ማስጠንቀቂያ ትስስር አይፈጥሩም በዋጋ ትስስር ይፈጥራሉ ይህን ገልብጭው የሚያጣውን ከማስጠንቀቅ ይልቅ ታማኝ ሲሆን የሚያገኘውን አሳየው ወጥነትሽን ልስላሴሽን እምነትሽን ሙሉ መገኘትሽን አንዱ የታማኝነት ታማኝነትሽን ጥቅሞች ሲያውቅና እነዚያ ጥቅሞች እሱ መልሶ ኢንቨስት ሲያደርግ ብቻ እንደሚፈሱ ሲገነዘብ በተፈጥሮ እሱን ይመርጣል። ለምን? ምክንያቱም የሰው ልጅ ስለንቦና ወል ጊዜ ይዛራን እየቀነሰ ሽልማቱን ከፍ ማድረግ ይፈልጋል። እና ታማኝነት ለአንቺ እሱ ሊያደርገው የሚችለው በጣም በል ኢንቨስትመንት እንደሆነ ሊሰማ ይገባል። ስልት አስር የመጨረሻው፣ ቀዝቃዛነት በጀምብል ውስጥ የተደበቀ ፍርሃት ብቻ ነው ስለነበረው ሲገለጥ ነው። አብዛኞቹ ቀዝቃዛ ወንዶች በእውነቱ ቀዝቃዛ አይደሉም፣ ፈርተዋል። የተጋላጭነትን ፍርሃት፣ ውድቅ የመደረግን ፍርሃት፣ ነጻነት የማጣትን ፍርሃት። ነገር ግን ፍርሃት የግድየለሽነትን ጭንብል ይለብሳል። ይህን ቅዝቃዜ እንዳለመቀበል እንደ ውድቅ መደረግ ማየት ስታቆሚና፣ እንደ ፍርሃት ማየት ስትጀምሪ፣ ማሳደዱን ትተሽ መምራት ትጀምሪያለሽ። ቀዝቃዛውን ግድግዳዎቹን በኃይልና በጉልበት ለማቅለጣት ሞክሪ፣ እሱ እንዲያወርዳቸው ትፈቅጃለሽ። ምክንያቱም የአንቺ መኖርና መገኘት እንደ ደህንነት፣ እንደ ጠቃሚና ሪስኩን ለመውሰድ ዋጋ እንዳለው ይሰማል። አንዱን ወንድ ጋር ካለመሆን ይልቅ ካንቺ ጋር መሆን የበለጠ ደህንነት በሰጠው በተሰማው ቅጽበት ቅዝቃዙ ይሟሟል እና ታማኝነት የእሱን አባራዊ መገለጫ ይሆናል። ስለዚህ እውነተው ይሄ ነው። ቀዝቃዛውን ድን ወደ ታማኝ ፍቅረኛ መለወጥ የአማካሪነትን ሚና ስለምጭወጥ ወይም ፍቅርን ስለምንመን አይደለም ስለ ንቦናን ስለመቀየር ነው። ማሳደድ አቁሜ እሱን ጠባቂ ደምነፍስ ቀስክሽ፣ እጥረትን ፍጠሪ፣ ራስሽን በስሜቶች ውስጥ ሰሪ፣ ፍላጎቱን ፈትሽ፣ ገደቦችሽን ጠብቄ እና ከሁሉም በላይ በህይወቱ ውስጥ አንቺን ከፈለገ ታማኝነት ብቸኛ ያለው አማራጭ እስኪሆን ድረስ ራስሽን አጥብቅሽ አክብሪ። ምክንያቱም እያንዳንዷ ሴት መስማት ያለባት ሚስጠር ነው፣ ወንዶች አንቺ ስላልሻቸው ወይም ስላሳምንሻቸው ታማኝ አይሆኑ። ታማኝ የሚሆኑት አንቺ ታማኝነት እንደ ልዩ ጥቅም እንዲሰማ ወደምታደርግ አይነት ሴት ስለተለወጥሽ ነው። ስለዚህ ምንም ለማይሰጡሽ ወንዶች ከመጠን በላይ መስጠት አቁሚ፣ ቀዝቃዛነትን እንደ ደረጃሽ መቀበል አቁሚ። የሚያሞቅሽን የሚያሳድግሽንና የሚጠብቅሽን አይነት ፍቅር መጠየቅ ጀምሪ። ምክንያቱም ትክክለኛ ወንድ አንቺን እንዲሁ በቀላሉ አያጣ። አታመልጭው አንቺን ማጣትን በጭራሽ አደጋ ላይ ላለመጣል ከልብ ይዋጋል። እንደው ጊዜው ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ስለተከታተላችሁ ተከታተላችሁኝ አመሰግናለሁ። ሰላም ቆዩ ላይ